መንግሥት ከ80 ቢሊዮን ብር በላይ ለማዳበሪያ ድጎማ ማድረጉን የአማራ ክልል ግብርና ቢሮ አስታወቀ። የፌዴራል ግብርና ሚኒስቴር በበኩሉ የመግዛት አቅም ለሌላቸው አርሶ አደሮች ማዳበሪያ በዱቤ የሚቀርብበት አሰራር ይዘረጋል ብሏል። ሀረጎኝ ታደሰ ተጨማሪ አላት። በአማራ ክልል በ2017 ለ2018 የምርት ዘመን 54 ሚሊዮን ሄክታር መሬት ላይ ወደ 186 ሚሊዮን ኩንታል ምርት ለማግኘት ታቅዷል። ለዚህም በክልሉ 88 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ መታቀዱን የክልሉ ግብርና ቢሮ አመላክቷል። በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረ ሳህሉ ወደ ክልሉ የሚገባው የአፈር ማዳበሪያ ስርጭት ላይ ችግር እንዳይፈጠር ከሚመለከታቸው አካላት ጋር መግባባት ላይ ተደርሷል ብለዋል ብለዋል። ከአምናው ጋር ሲነጻጸር የዘንድሮ የአፈር ማዳበሪያ መሸጫ ዋጋ ጭማሪ አሳይቷል ያሉት ኃላፊው ለዚህም ዓለም አቀፉ የዋጋ ግሽበት እንዲሁም የማክሮ ኢኮኖሚ ፖሊሲ ማሻሻያ መደረጉ አንድ ምክንያት ነው ብለዋል። የማዳበሪያ ዋጋ የሚጨምረው በአንድ በኩል የትራንስፖርቴሽን ዋጋው ይጨምራል ከነዳጅ ጭማሪ ጋር ተያይዞ፣ በሌላ በኩል ደግሞ ቀጥታ ከውጭ ስለምንገዛው የዶላር ምንዛሬ መጨመሩ በራሱ ሌላ ጭማሪ ያመጣል። እንደዚህ እንደዚህ ሆኖ የማዳበሪያ ዋጋ አምናው ከነበረበት በከፍተኛ ደረጃ ሊጨምር ይችላል። ለምሳሌ የዳፕን ዋጋ ወስደህ ብታይ ቀጥታ ከውጭ አምጥተን አርሶ አደሩ ድረስ እስከሚደርስ ድረስ ዋጋውን ቼክ ስናደርገው ከ12500 ብር በላይ ነው በአንድ ኩንታል። መንግሥት ድጎማ ከሚያደርግባቸው ምርቶች ውስጥ የአፈር ማዳበሪያ ነው ያሉት ኃላፊው ዘንድሮም ቢሆን ከ80 ቢሊዮን ብር በላይ ለግብአቱ ድጎማ ተደርጓል ብለዋል። በዚህ አመትም ማዳበሪያ ላይ ከ80 ቢሊየን ብር በላይ ድጎማ አድርጎ አርሶ አደሩ የመግዛት አቅሙ እንዲጨምር አድርጓል። መንግስት ያን 80 ቢሊየን ብር ዋጋ ባይከፍል ለማዳበሪያ ሳብሲዲ ባይሰጥ ኖሮ የት ይደርስ ነበር ብለስታሰው 13 ሺ ብር በአንድ ኩንታል ሊገባ ይችላል። ይሄ ነው በኩንታል የተደጎመው ና አርሶ አደሩ ይህንን በግልጽ ማወቅ አለበት፣ መላ ህብረተሰባችንን ማወቅ አለበት። እስካሁኑ ሰዓት ባለው ድረስ ከ350 ሺ በላይ የሚሆኑ አርሶ አደሮችን ታች ድረስ ማዋየት ችለናል። በማዳበሪያ አጠቃቀምና ዋጋ ላይ ከሰሞኑ በግብርና ሚኒስቴር የአፈር ማዳበሪያን አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ የመግዛት አቅም ለሌላቸው አርሶ አደሮች የዱቤ አማራጭ እንዲኖር ለማድረግ ከክልሎች ጋር እንደሚሰራ ተመላክቷል። ዋጋ ጨምሯል፣ ትክክል ነው። ግን ደግሞ የመግዛት አቅም ለሌላቸውና አሁን ላይ መግዛት አልችልም የሚል አርሶ አደር ካለ ከክልሎች ጋር እየተነጋገርን ያለ ነው። በዱቤ እንዲያገኙ የማድረግ አምርቶ ምርቱን ሲሸጥ ብድሩን የሚመለስበትን ስርዓት ሁሉም ክልል ክፍት ነው እያመቻቹ ነው ያሉት። ይህ ዜና እስከተጠናቀረበት ጊዜ ድረስ ከሁለት ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደብ ላይ መድረሱን የአማራ ክልል ግብርና ቢሮ አመላክቷል።